አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ ሀያት ወንድሞቼ እንዴት አላችሁልኝ? ደናናችሁ? እኔ አልሐምዱላ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን እላችሁ በቀው እያለሁ እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታቆኝ ካላችሁ ሴዶድቁ በኋላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሽር ማድረጋችሁን እንዳትረሱ ማለት ነው። የዛሬው ትምህርት ለየት ያለ ነው። የፌጦ አስደናቂ የጤና ጥቅሞች አሉ። እነሱን እናያለን ማለት ነው። ፌጦ ሊፒዴም ሳቲቪም የሚባል በፍጥነት በማደግ ላይ ያለ በንጥረ ምግብ ይዘቱ የበለጸገ አረንጓዴ ቅጠል ያለው ሲሆን በበርካታ የጤና ጥቅሞች ይታወቃል ማለት ነው። በቪታሚኖች በማዕድናትና በአንቲኦክሲደንቶች የበለጸገ ሲሆን በሽታ የመከላከል አቅምን የምግብ መፈጨትን፣ የልብ ጤንነትን፣ እንዲሁም የቆዳ እንክብካቤን ይደግፋል ማለት ነው። ከእጽዋት በተቀመ ከእጽዋት ማለት ነው በተቀመሙ መድኃኒቶች ውስጥ በአብዛኛው ጥቅም ላይ የሚውለው ፌጦ ለአጠቃላይ ደህንነት ሲባል በምግብ ገበታው ውስጥ በቀላሉ ሊጨመር የሚችል ሁለገብ ምግብ ነው ማለት ነው። የጤና ጥቅሞቹን እስኪኔ የፌጦ ፌጦ ማለት ነው፣ ከሚሰጠው አስደናቂ የጤና ጥቅሞች መካከል የሚከተሉትን እናያለን። አንደኛ በንጥረ ነገሮች የበለጸገ ነው። የቪታሚን ሲ መጠኑ ከፍተኛ ስለሆነ በሽታ የመከላከል አቅምን ይጨምራል ማለት ነው። ጥሩ የቪታሚን ኤ ምንጭ ሲሆን የአይን እይታንና የቆዳ ጤንነትን ይደግፋል ማለት ነው። የደም ማነስ በሽታን ለመከላከል አስፈላጊ የሆነውን ብረት ወይንም አይረን ይዟል ማለት ነው። ካልሽየምን የሚለግሰን ሲሆን ይህም የአጥንት ጥንካሬን ይጨምራል ማለት ነው። በሽታ የመከላከል አቅምን ይጨምራል። ከፍተኛ የአንቲኦክሲደንት እና የቪታሚን ሲ መጠን ስላለው ኢንፌክሽኖችን ለመዋጋት ይረዳል ማለት ነው። ሶስተኛውን ስናይ የምግብ መፈጨትን ያግዛል። ጤናማ የምግብ መፈጨትን የሚያበረታታና የሆድ ድርቀትን የሚከላከል ፋይበር ይዟል። የደም ስኳርን ይቆጣጠራል። የተረጋጋ የደም የግሉኮስ መጠን እንዲኖር ይረዳል። ይህም ለስኳር ህመምተኞች ጠቃሚ ነው ማለት ነው። አምስተኛው የልብ ጤንነትን ይደግፋል። ኮሌስትሮል ለመቀነስ እንዲሁም የልብና የደም ስር ጤንነትን ለማሻሻል የሚረዱ ኦሜጋ ሶስት ፋት አሲዶች እና ፋይበር ይዟል ማለት ነው። ስድስተኛውን ስናይ ጤናማ ቆዳ እና ጸጉርን ያበረታታል። በአንቲኦክሲደንት እና በአስፈላጊ ቪታሚኖች የበለጸገ ስለሆነ የቆዳ እርጅናን ይከላከላል ማለት ነው። የጸጉር እድገትን የሚያበረታቱና የጸጉር መነቃቀልን የሚከላከሉ ፕሮቲን እና አይረን ይዘዋል ማለት ነው። ሰባተኛውን ስናይ ጡት ማጥባት ያሻሽላል። ጡት የሚያጠቡ እናቶች የጡት ወተት ምርትን ለማሳደግ በተለምዶ ጥቅም ላይ ይውላል ማለት ነው። ክብደትን ለመቀነስ ይረዳል። ዝቅተኛ ካሎሪን ይዘት ያለውና በፋይበር የበለጸገ ስለሆነ የሙሉነት ወይንም የመጥገብ ስሜትን ይጨመራል ማለት ነው። ዘጠነኛውን ስናየው ጸረ ባክቴሪያ ባህሪ አሉት። የባክቴሪያና የፈንገስ ኢንፌክሽኖችን ለመዋጋት ይረዳል። አስረኛው የመተንፈሻ አካላት ጤንነት ይደግፋል። ለሳል ለአስም፣ ለጉንፋን የሚውሉ ከእጽዋት የሚቀመሙ መድኃኒቶች ውስጥ በመጨመር ጥቅም ላይ ይውላል ማለት ነው። ፌጦን መመገብ የሚቻልባቸው መንገዶች እንዴት ነው? በሰላጣ ውስጥ በመጨመር በጥሬው መመገብ፣ በሾርባ ወይንም በሳንዱሽ ውስጥ በመጨመር፣ በስሙዝ ውስጥ በመጨመር በምግቦች በወጥ ውስጥና በወጥ ውስጥ እንደ ቅመም ጥቅም ላይ ይውላል ማለት ነው። በወጥ ውስጥ ተጨምሮ እንደ ቅመም መጠቀም ይቻላል ማለት ነው። እሺ፣ ሌላው የምናየው የብጉር አይነቶችና መፍትሄዎቻቸውን እናያለን። ብጉር እጅግ የተለመደና አብዛኛዎቻችንን የሚያጠቃ የቆዳ ችግር ነው። ብጉር የሚከሰተው በቆዳችን የሚ የሚነጭ ቅባት ወይንም የሞቱ ሴሎች የጸጉር ቀዳዳዎችን በሚደፍኑበት ወቅት ነው ማለት ነው። ብጉር በአብዛኛው ጉርምስና እድሜ ክልል ወቅትና የሆርሞን ለውጦች ተከትሎ ይመጣል። የብጉር አይነቶችና ምልክቶቻቸውን ስናይ የብጉር ምልክቶች እንደ አይነታቸው ይለያያል። አንደኛ ቀዳዳዎቻቸው የተደፈኑ ነጭ የሚሆኑ ብጉሮች ማለት ነው። ሁለተኛው ቀዳዳዎቻቸው የተከፈቱ ጥቁር ብጉሮች ማለት ነው። ሶስተኛው ቁስለት ያለው ብጉር የተቆጣ ብጉሮች ማለት ነው። አራተኛውን ስናይ መግል የያዘ ብጉሮች በባክቴሪያ ኢንፌክሽን ያለው ብጉር ማለት ነው። አምስተኛው ጠጣር ብጉር ትልቅና የህመም ስሜት ያላቸው ብጉሮች ናቸው ማለት ነው። ብጉርን ማለት ነው የሚያስከትሉት ሁኔታዎች ምን ምን ናቸው? ብጉርን የሚያስከትሉት ሁኔታዎች ምን ምን ናቸው ለሚለው የሆርሞኖች በሰውነት መለዋወጥ፣ መድኃኒቶች፣ በተለይም ሆርሞኖችን የያዙ ከሆነ ቅባትነት ያላቸው መዋቢያዎች መጠቀም፣ ጭንቀትና ውጥረትና የወር አበባ ዑደት ናቸው። ለብጉር ተጋላጭነት የሚጨምሩ ሁኔታዎች ምን ምን ናቸው ለሚለው እድሜ፣ በማንኛውም እድሜ ክልል ላይ የሚገኝ ሰዎች በብጉር የሚጠቁ ቢሆንም የጉርምስና እድሜ ላይ ግን በብዛት ይስተዋላል ማለት ነው። ዘርመል ወይም ጄኔቲክ፣ ብጉር በዘር የመተላለፍ እድሉ ከፍተኛ ነው ማለት ነው። ቅባቶች፣ የተለያዩ ቅባቶች መጠቀም ይህን ችግር ሊያስከትሉ ይችላሉ ማለት ነው። ጭንቀት ጭንቀት ብጉር እንዲባባስ ከፍተኛ አስተዋጽኦ ስለሚያደርግ ጭንቀትን መቆጣጠር ማስወገድ ተገቢ ነው ማለት ነው። ብጉር እንዳይባባስ ለመቆጣጠር ምን ማድረግ አለብኝ ለሚለው ብጉር የወጣበትን አካባቢ በስሱ ማጽዳት፣ በውሃና በሳሙና መታጠብ በቀን ሁለት ጊዜ ማለት ነው። ቅባት ያላቸው የመዋቢያ ምርቶችን መጠቀም ያቆሙ። ብጉር የተጎዳ ቆዳን በእጆ አይነካኩ። ከባድ የጉልበት ስራ ከሰሩ በኋላ ሰውነትንና ፊትን ይታጠቡ። ቆዳ በብጉር በተደጋጋሚ እየተጠቃ ከተቸገሩ እንዲሁም ከላይ የተጠቀሱት አሁን ያነበብኳቸው መካከል መንገዶች ተግብረው የማይሻሻል ከሆነ ወደ ሐኪም በመሄድ ለብጉር ሕክምና የሚውል መድኃኒቶችን መውሰድና በትክክል መጠቀም ተገቢ ነው ማለት ነው። ስለዚህ እንግዲህ የሰማችሁትን ተግባራዊ አድርጉ ማለት ነው። ውድና የተወደዳችሁ እህት ወንድሞቼ፣ በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬውን ትምህርት እዚህ ላይ እንጨርሳለን። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረከቱ።